ሰላም አሌይኩም ወረህመቱላሂ ወበረካት ውድ ቤተሰቦች ሰላም ናችሆ፣ እንዴ ናችሁ? የዛሬው ህልም ፍቺ ደግሞ የሚሆነው በህልማችሁ ጎረቤታችሁን ካለማችሁ የሚሰጠውን ፍቺ እናያለን ማለት ነው። የጎረቤት ቤት ሲፈርስ፣ ከጎረቤት ጋር መጣላት፣ በአጠቃላይ ምን አይነት ፍቺ እንደሚሰጥ እናያለን። አንዳንድ ድምፆች ለሚገቡት ደግሞ አስቀድሜ ይቅርታ እጠይቃለሁ ማለት ነው። ላይክ ማድረጋችሁን አትርሱ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ፣ አሳድጉኝ። ሼር ማድረጋችሁንም እንዳደረሱ፣ አሁን ወደ ህልሙ ገባለሁ ማለት ነው። በነገራችን ላይ የተፈታ ያገባ ያላገባ የሚለውንም ያጠቃልላል። እስኪ እናያለን። ጎረቤትን አንድ ወንድ በህልሙ ከተመለከተ ከማህበራዊ አካባቢው ጋር ያለውን ግንኙነት ምልክት ነው። እንዲሁ ጎረቤቱን ካየ ለማለት ነው። ለምሳሌ ጎረቤቶቻችሁ የሆነ ነገር ሲሰጣችሁ ለጋስ ሆነው ቸር ሆነው በህልም ካለማችኋቸው የሆነ ሰጪ ሆነው ካለማችኋቸው ይህ ፍቺ ምንድን ነው? በማህበረሰብ ውስጥ ጥሩ ግንኙነትና ፍቅር እንዳላችሁ ያሳያል። የእናንተን ሁኔታ ነው የሚገልጸው ማለት ነው። ጎረቤቶች ደግሞ ንፉግ ከሆኑ ጥሩ ያልሆኑ ከሆኑ ደግሞ በመጥፎ አያያዝ ወይም መጥፎ ባህሪ ያላቸው አይነት ከሆኑ ደግሞ እንደዚህ ካለማችሁ በህልማችሁ ይሄ ፍቺ የሚሆነው ብዙ ጊዜ ውጥረቶችንና ከሌሎች ጋር ከሌሎች ሰዎች ጋር ችግሮች መፈጠርን ያመላክታል። በህይወታችሁ ውጥረት እንዳለ ከሌላ ሰዎች ጋር ችግሮች መኖሩንም ያመላክታል ማለት ነው። ጎረቤቶቻችሁ በቃ ተኮሳ አትራው መጥፎ ሆኖ ካለማችሁ፣ ለጋስ ሆኖ ሰጪ ሆኖ ጥሩ ሆኖ ካለማችሁ ደግሞ እናንተ በአካባቢያችሁ ካለው ሰዎች ጋር እንደምትከባበሩ በፍቅርና በሰላም እንደምትኖሩ ያመላክታል ማለት ነው። በህልም ውስጥ ከጎረቤት ጋር በህልማችሁ ማለት ነው፣ ከጎረቤት ጋር አለመግባባት፣ ስትጣሉ፣ አለመግባባት ችግር ሲፈጠር፣ ስትጨቃጨቁ በህልማችሁ ካያችሁ ማለት ነው ፍቹ ምንድነው የሚሆነው? ከህይወት አጋራችሁ ከትዳር አጋራችሁ ወይም ደግሞ ከጓደኞቻችሁ ጋር የሚፈጠረውን አለመግባባት ይገልጻል ማለት ነው። ምናልባት ከትዳር አጋራችሁ ጋር ወይም ደግሞ ከፍቅረኛችሁ ጋር ወይም ከጓደኞቻችሁ ጋር እንደምትጣሉ ይገልጻል ማለት ነው። ከጎረቤት ጋር ስትጣሉ ካለማችሁ እናንተ ከባላችሁና ከጓደኛችሁ ወይም ከሴት ጓደኞቻችሁ ወይም ከወንድ ጓደኞቻችሁ ልትጣሉ ነው ማለት ነው። የእናንተን ህይወት ነው የሚያብራራው። የጎረቤቶች ሁኔታ የእናንተን አንዳንድ ቦታ ላይ ደግሞ የጎረቤታችሁንም ሁኔታ ሊገል ሊገልጽ ይችላል። ኦኬ እንቀጥላለን። እሺ ጎረቤት ድምፅ ከፍ ጎረቤቶች እና ጎረቤቶች፣ የእናንተ ጎረቤት እና ሌላ ጎረቤት በአጠቃላይ ጎረቤቶች ከፍ ባለ ድምፅ እና ማለት ነው የእናንተ ጎረቤት እና ሌሎች ጎረቤቶች አንድ ላይ እነሱ ድምፃቸው ከፍ ባለ ሁኔታ ሲጣሉ ወይም ደግሞ ሲጨቃጨቁ ጎረቤት ለጎረቤት ድምፃቸውን ከፍ አድርገው በህልማችሁ ሲጨቃጨቁ ካለማችሁ ይሄ ፍቺ ምንድን ነው? ህልም አላ የእናንተ ህልም አላሚው ራሱ ህልም አላሚው አለመግባባት በሚፈጠርበት አካባቢ ውስጥ እንደሚኖር ወይም ደግሞ በህልም አላሚው ዙሪያ አለመግባባቶች የሚፈጠሩበት የምጭቅጭቅ የበዛበት ቦታ ላይ ህልም አላሚው እንደሚኖር ይገልጻል ማለት ነው። ምክንያቱም የጎረቤቶች እርስ በርስ ሲጣሉ በህልም ካለማችሁ ህልም አላሚው የሚኖረው ወይም አንቺ ህልም አላሚ ወይም ይሄ ህልም አላሚ የሚኖረው ጸብ፣ ጭቅጭቅ ወይ ቤተሰብ ጭቅጭቅ ሊሆን ይችላል፣ አካባቢያችሁ ሊሆን ይችላል። ጭቅጭቅና ጸብ ያለበት ቦታ ላይ፣ ያልተረጋጋ ቦታ ላይ እየኖራችሁ እንደሆነ ይገልጻል ማለት ነው። ዛሬ ቪዲዮ ሳልሰራ ስለቆየሁ ነው እንጂ ልጆች እየበጠበጡ ነው። ይቅርታ ጠይቃለሁ፣ እንዳልጠፋባችሁ በማለት ነው። እሺ ሌላው ደግሞ ምንድን ነው የጎረቤቱን ሁኔታ በህልም ውስጥ ማለም የአላሚውን ሁኔታ ያንጸባርቃል ብያለው ቅድም። በተለይ ጎረቤታችሁ በጥሩ ሁኔታ ላይ ካለ እናንተ የህልም አላሚ ሁኔታ ጥሩ መልካም ዜና እንደሚሰማ ጥሩ ነገር እንደሚገጥማችሁ ነው። ጎረቤታችሁ ደግሞ መጥፎ በቃ በምንም በማይታወቅ ሁኔታ ወይም መጥፎ ሁኖ ወይም ደግሞ መጥፎ ነገር አጋጥሞት ወይ ሐዘን ላይ ሁኖ ብቻ በማይታወቅ ሁኔታ ላይ ሁኖ ካለሟችሁ ደግሞ ምንድነው የሚሆነው? እናንተ ፍትሃዊነትን የእናንተ ፍትሃዊነትን ሊያመላክት ይችላል። ለምሳሌ አይደለም ጎረቤታችሁ ተከፍቶ ሊሆን ይችላል፣ አዝኖ ሊሆን ይችላል። የማታውቁት ከሆነ ምንም ሳይሆን ብቻ እንዲሁ ጎረቤታችሁን ብቻ ካለማችሁ ፍትሃዊነታችሁን ያላምን ፍትሃዊነት ይገልጻል ማለት ነው። ጎረቤታችሁ በሕልማችሁ ከቤቱ ሲወጣ ካለማችሁ ወይም አካባቢው ቤቱን ትቶ ሲሄድ በህልም ካለማችሁ ቤቱን ለቆ ሲወጣ በህልም ካያችሁ ይሄ ፍቺ ምንድን ነው? በማህበረሰቡ ላይ ተጽዕኖ የሚያሳድሩ ስሜታዊ ለውጦችን ሊያመላክት ይችላል ማለት ነው። የእናንተ ማህበረሰቡ ላይ የሚመጣውን በአካባቢያችሁ ላይ የሚመጣውን ተጽዕኖ ሊያመላክት ይችላል ይላል። ሌላው በህልም ህልም አላሚው አሉታዊ ባህሪ አሉታዊ ባህሪ ካለው ምናልባት በእውነታው መጥፎ ባህሪ ካለው ጎረቤቱ ቤቱን ለቆ ሲወጣ ካለመ በእውነታው ደግሞ የሚጠጣ የሚሰክር አጫሽ በቃ ሃይማኖተኛ ያልሆነ ከሆነ በእውነታው ይሄ ፍቺ ምንድነው? ንስሀን የንስሀ ጥሪን ሊያመላክት ይችላል። ንስሀ አድርግ፣ ካለህበት ነገር ራስን ቆጥብ፣ ተሻሻል እንደማለት ሊያመላክት ይችላል ማለት ነው። ሌላው አንድ ጎረቤት ወደ ትልቅ ቤት ሲዛወር ካለበት ቤት ትልቅ ቤት ለቆ ወደ ሌላ ትልቅ ቤት ሲዛወር ካለማችሁ ደግሞ የህይወታችሁን የተሻሻለ ሁኔታ ወይም ህይወታችሁ ወደ ተሻሻለ ነገር መለወጥን ይገልጻል ማለት ነው። በህልም ውስጥ ከጎረቤት ጋር መጀመሪያውኑ የተጣላችሁ ከሆነና በህልማችሁ ሰላም ከተባባላችሁ መታረቅ ነው። ግን እሳ በእውነታው ሰላም ከሆናችሁና በህልማችሁ ስትጨባበጡ ካያችሁ ደግሞ ጉዳያችሁን መጋፈጥ እንዲሁም ደግሞ በትብብርና በአንድነት ያላችሁን የእናንተን የአላሚውን ጉዳይ እንደምትጋፈጡ ከሰው ጋር በመተባበር ከጓደኛ ጋር በመተባበር ጉዳዮችን እንደምትጋፈጡ መጋፈጥ እንደምትችሉ ያመለክታል ማለት ነው። ሰላም ስትሉት በህልማችሁ ጎረቤታችሁ ሰላም ታልቀበል ካለ፣ ሰላም ስትሉት ፊቱን ካዞረ፣ ሰላም ስትሉት ሰላም ማለት የማይፈልግ ከሆነ ደግሞ ይሄ ፍቺ ምንድን ነው? አለመግባባትን ወይም ቸልተኛነታችሁን ሊያንጸባርቅ ይችላል ወይም በዙሪያችሁ አሉባልታ ወሬ ወይም ውሸት ሊመጣባችሁ እንደሆነም ሊገልጽ ይችላል። ማነው እናንተ ህልም ያላችሁ ጎረቤቱን ሰላም ስትሉት ፊቱን ካዞረባችሁ ሰላም አልቀበል ካለ አንደኛው ፍቺ ምን ብያለሁ? እናንተ አንዳንድ ችግሩ አለመግባባት እንደሚፈጠር በመካከላችሁ ወይም ደግሞ ቸልተኛ እንደሆናችሁ ሁለተኛው አፈታት ደግሞ ምንድን ነው? አሉባልታና ወሬ የውሸቱ ወሬዎች ወደ እናንተ ሊመጣ እንደሆነ የውሸቱ ወሬዎች ልሰሙ አሉባልታ ሊመጣባቸው እንደሆነ ይገልጻል ማለት ነው። አንድ ወንድ ጎረቤቱ ሊጎበኘው ወይም ደግሞ ሰላም ሊለው ወደ ቤቱ እንደመጣ በህልም ካለመ ይህ ራአይ በእውነታው በእውነታው በመካከላቸው ያለውን ግንኙነት ባህሪ ያሳያል። ምክንያቱም ይላል በእውነታው በመካከላቸው ያለው ግንኙነት ጥሩ ከሆነ በህልም ውስጥ ጎረቤታችሁ ወደ ቤት ሲመጣ ማየት በፍቅርና በፍቅር እንደምትኖሩ ያሳያል። ግን እሳ ጎረቤቱ ወደ ህልም አለም የሚመጣው በእውነታው ሰላም ከሆነና በህልማችሁ ወደ ጎረቤቱ ወደ ቤታችሁ ሲመጣ ካለማችሁ ወደ ህይወታችሁ ጥቅም ወይም ገቢ ሊመጣ መሆኑን ይገልጻል ማለት ነው። ሌላው አንድ ወንድ ከጎረቤቱ ጋር ሊበላ አብሮ እንደተቀመጠ። በነገራችን ላይ የቃላት ስህተቶች ወይም መንተባተብ ሊኖር ይችላል፣ ምክንያቱም የተጻፈው ዝብርቅርቅ ብሎ ነው። በግድ እያስተካከልኩ ነው የማነብላቸው። አንዳንዴ አተረጓጎም ላይ አማርኛውን ፊደሉን ያሳስቱታል፣ አንዱን ከአንዱ እያደባለቁ ማለት ነው። አንዳንዴ ደግሞ ጥርት አድርገው ነው የሚተረጉሙት፣ ለማንበብ ይቀላል። አሁን አንድ ወንድ እኔ ረጋ ብዬ ለማንበብ ሞክራለሁ። አልገባን ምናምን እንዳትሉ ብዬ ነው አስቀድሜ የምነግራችሁ። አንድ ወንድ ከጎረቤቱ ጋር ሊበላ አንድ ወንበር ላይ ተቀምጦ ካየ፣ ምግብ ሊበሉ ካየ ፍቹ ምንድነው? የተትረፈረፈ መተዳደሪያና በረከት ወደ ህልም አላሚው እንደሚመጣ አመላካች ነው ማለት ነው። ይኸው በህልማችሁ ደግሞ ጎረቤታችሁ ከሴት ልጆቹ ጋር ወደ እናንተ ቤት ሲመጣ የጎረቤታችሁ ሰውዬ ሴት ልጆችን አስከትሎ ወደ ቤታችሁ ሲመጣ ካያችሁ፣ በተለይ ደግሞ ይዟት የመጣው ሴት በጣም ቆንጆና የምታምር ከሆነ ፍቹ ምንድን ነው? በጣም ጥሩ የሆነ መልካም ዜና እንደምትሰሙ ወይም መልካም ዜና ወደ ህይወታችሁ እንደሚመጣ ነው። ሌላው ደግሞ አንድ ሰው ጎረቤቱን በህልም ሲታመም ካየ ወይም ጎረቤታችሁ በህልማችሁ ታሞ ተሰቃይቶ በህልማችሁ ካያችሁ ፍቹ ምንድነው? በመካከላችሁ አለመግባባቶች እንዳሉ ያመላክታል። የጎረቤት መታመም በእናንተና በጎረቤት መካከል አለመግባባት እንዳለ፣ ጸብ እንዳለ ይገልጻል ማለት ነው። እዚህ ጋር ብቻ ነው ስለ ጎረቤቱ የሚገልጸው። ከዛ በተረፈ አብዛሃኛው ደግሞ ስለእናንተ የህይወት ሁኔታ ነው የሚገልጸው ማለት ነው። እሺ ጎረቤት ደግሞ ሙቶ ከታየ እራሱ ጎረቤታችሁ እንደሞተ ካያችሁ፣ ወይም በቀብር ስነ ስርዓት ላይ በሌሎች ቀብር ስነ ስርዓት ላይ ጎረቤታችሁ ሲሳተፍ ወይም እሱ እንደሞተ ብቻ፣ ስለ ቀብር፣ ስለሞት ጎረቤታችሁ እዛ ቦታ ላይ እንደሆነ ካያችሁ ፍቺው ምንድን ነው? በህልም አላሚ ህይወት ውስጥ ትልቅ ለውጥ እንደሚከሰት ያሳያል። ይሄም ምናልባት ወደ አዲስ ቦታ፣ ወደ አዲስ ሰፈር ልትቀይሩ እንደሆነ ይገልጻል። ጎረቤት ሲሞት ካያች፣ ወይም ጎረቤት ለቅሶ ሲሄድ፣ ቀብር ሲሳተፍ እሱ ጎረቤቱ እኮ ያን የሚያደርገው። ፍቺው ግን ምንድን ነው? እናንተ ወደ አዲስ ቦታ ልትሄዱ እንደሆነ ወይም ሰፈር ልትቀይሩ እንደሆነ፣ የህልም አላሚ ህይወት ሊቀየር፣ ወደ ሌላ ቦታ ሊሄድ እንደሆነ ህልም አላሚው ይገልጻል ማለት ነው። ፍቺው ለአላሚው ነው ማለት ነው። አንድ ወንድ በህልም ውስጥ የጎረቤትን ቤት እንደሚያገኝ ካወቀ በግርብ ጊዜ ውስጥ ህልም አላሚው ያስጨነቀው ከአንድ በላይ የሚረብሽ ነገር እንዳለ ያመላክታል ማለት ነው። እንዲሁ ከጎረቤት አይደለም ይቅርታ ህልም አላሚው እኔ ነኝ ለምሳሌ ህልም አላሚ ከጎረቤት ቤት ሂጄ ቁጭ ብዬ ካለምኩ በህልሜ። ስለዚህ እናንተ በህልማችሁ ከጎረቤት ቤት ሂዳችሁ ካለማችሁ እዛ ቤት ውስጥ የጎረቤት ቤት ቁጭ ብላችሁ በህልማችሁ ካለማችሁ ፍቺው ምንድን ነው? ከአንድ ችግር በላይ ሁለት፣ ሶስት ተደራራቢ የምታስቡበት የሚያሳስባችሁ ችግር እንዳለ ይገልጻል ማለት ነው። አንድ ሰው በህልም ውስጥ የጎረቤት ቤት እየወደቀ በቃ እየፈረሰ ማለት ነው እየወደቀ እንደሆነ ካየ ፍቺው ይህ ህልም አላሚ የሚፈልገው ነገር ላይ ለመድረስ አለመቻሉን እና በችግር ውስጥ እያለፈው መሆኑን ያመላክታል። የጎረቤቱ ቤት ሲወድቅ ሲፈርስ ካለማችሁ እናንተ ችግር ላይ እንደሆናችሁና የምትፈልጉት እንዳልደረሳችሁ ያመላክታል ማለት ነው። ሌላው በተከታታይ በህይወታችሁ ውስጥ ብዙ ክስተቶች አንዱ ችግር ሲያልፍ አንዱ ችግር እንደሚደራረባቸው እንደሚደራረባባችሁም ያመላክታል የጎረቤታችሁ ቤት ሲፈርስ ወይም ሲወድቅ ካለማችሁ ማለት ነው። አንድ ሰው በህልም ውስጥ ይላል የጎረቤት ቤት ሙሉ በሙሉ ሙሉ ለሙሉ ውድቅ ብሎ እንደሆነ ካያችሁ ይሄ ፍቺ ደግሞ በስራችሁ ሁኔታ ላይ መጥፎ ነገር እያጋጠማችሁ ወይም ደግሞ ስራችሁን ሙሉ ለሙሉ ልትለቁ እንደሆነ ያመላክታል። የጎረቤት ቤት እንዳለ ውድም ብሎ ሲወድቅ ካለማችሁ እናንተ ስራችሁን ልታጡ ነው ወይም የሆነ ከባድ ነገር ሊያጋጥማችሁ ነው ማለት ነው። ባለትዳር ሴት የጎረቤቷ ቤት ማንም ሳይነካው ወይም ሰው ሳያፈርሰው በራሱ እንደወደቀ ካየች ይሄ ፍቺ ምንድን ነው? ይህ የሚያሳየው በህይወቷ ውስጥ እንድትጨነቅ የሚያደርግ አንዳንድ ጭንቀቶች ወይም የሚያስጨንቋትን ነገር ለማ እንደምታስወግድ ያመላክታል ማለት ነው። እንዳስወገደች ያመላክታል። ኦኬ። የባለትዳር ሴቱና የጎረቤት ቤት ሲወድቅ ካለመች ጭንቀቶችን ማስወገድ ነው ለእሷ የሚሆነው። ያላገባት ሴት ደግሞ በህልም ውስጥ የጎረቤት ቤት ሙሉ በሙሉ እንደወደቀ እንደፈረሰ ካየች ይህ ፍቺ ደግሞ ምንድነው፣ በህይወቷ ውስጥ ምቾት እንደሌላት እና በተለይም በተደራራቢ ችግሮች የተነሳ ብስጭ እየተበሳጨ ችግር ውስጥ እንደሆነች ይገልጻል። አንድ ወንድ ደግሞ በህልም ውስጥ በጎረቤቶቹ መካከል ቤት ውድቀትን ካየ ወይም ደግሞ በጎረቤቶቹ ቤት አንድ ሰው በህልም ከሞተ እንደዛ መሰል የሚለው አንድ ሰው በህልም ውስጥ በጎረቤቶች መካከል ውድቀትን ካየና አንድ ሰው በውስጡ ከሞተ ይህ ከቤተሰቡ አባል ሽማግሌ አንዱ ሽማግሌ እንደሚሞት ያመላክታል። ለምሳሌ እኔ ላብራራላችሁ። አላችሁ ከጎረቤታችሁ፣ ጎረቤቶች አሏችሁ። ከነዛ ጎረቤቶች መሀል ሰው ሞቶ በህልም ካለማችሁ ፍቺው ምንድን ነው? ከእናንተ ቤተሰብ አባል ሸምገል ያለው ሰው ሊሞት እንደሆነ የሽማግሌን ሞት ያመላክታል። ግን ከአላሚው ቤተሰብ ማለት ነው። እሺ የጎረቤት ቤት አንዱ የጎረቤቱ ቤት አለ። አንዱ ክፍል ብቻ እስካሁን ያየነው ሙሉ ክፍል ሙሉ ቤት ሲወድቅ ነው። አሁን ግን ከጎረቤቱ ቤት አንዱ ክፍል ብቻ በህልማችሁ ሲወድቅ ካያችሁ ይሄንን የምትወዱትን አንድ ጠቃሚ ነገር እንደምታጡ ይገልጻል። አንዱ ክፍል ብቻ ሲወድቅ ካለማችሁ ማለት ነው። ወይም የተወሰነው ፓርት ሲወድቅ ካለማችሁ ሙሉ ለሙሉ ሳይሆን ከቀረ ማለት ነው። ያላገባች ሴት ልጅ የጎረቤት ቤቷ ሲወድቅ በህልም ስታለም በሌላ አፈታት ማለት ነው፣ በሰዎች መካከል ያላትን ስም የሚያበላሹ ኃጢአቶችና መጥፎ ድርጊቶችን እየፈጸመች እንደሆነ ያመላክታል ማለት ነው። ያላገባች ትዳር ያለያዘች ሴት የጎረቤት ቤት ሙሉ ለሙሉ ሲወድቅ ካየች፣ ሰዎቹ ስለሷ መጥፎ ነገር እንዲያወሩ እሷ እኮ እንዲህ ናት ብለው እንዲሉ የምትፈጽማቸው ድርጊቶች ለሀሜት ለምን የሚያጋልጣቸውን አንዳንድ ድርጊቶች እየፈጸመች ነው ማለት ነው። እሷ ነው ሆኖ ለሀሜት የሚያጋልጣት ሌላው ይቺ ያላገባች ሴት የጎረቤት ቤት ሲወድቅ ፍርሃት ከተሰማት በቃ ቤቱ ሲፈርስ በጣም ፈርታ ከነበረ በህልሟ ይህ ፍቺ ደግሞ ምንድን ነው? አሁን በዚያን ባለመችበት ወቅት በብዙ ችግሮች እየተሰቃየች እንደሆነ እና የቤተሰቧ ህይወት ያልተረጋጋ እንደሆነ ቤተሰቦቿ ችግር ላይ ወይም ጭንቀት ላይ ብቻ ያልተረጋጋ እንደሆነ ይገልጻል ማለት ነው። ይች ያላገባች ሴት በህልሟ የጎረ የጎረቤት ቤት ውስጥ ሲወድቅ ካየች ይህ ማለት አሁንም ሶስት አራት ፍቺ አለው። አንድ ህልም አራት አምስት ፈቾች አሉ። ያንን ነው ለምሳሌ ቅድም ፈታው ሁለት ፈታ አሁን ሶስተኛቸው ያላገባች ልጅ በሶስተኛው አፈታት የጎረቤት ቤት ሲወድቅ ካየች ይህ ፍቺ የምትፈልገውን ህልሞች ላይ ለመድረስ እንቅፋት ወይም እንዳታሳካ ህልሟ ላይ እንዳትደርስ የሚያደርግ መሰናክሎች ያጋጥሟታል ማለት ነው። ሶስት አራት ፍቺ ስላለው ነው። ሌላው በህልም ውስጥ የጎረቤት ቤት መውደቅን ማየት ህልም አላሚውን ተከትሎ ለህልም አላሚው ታላቅ መከራ እየደረሰበትና ጉዳት እየደረሰበት እንደሆነ የሚገልጽ ህልም ነው ማለት ነው። አንዲት ያላገባች ነጠላ ሴት ደስተኛ ስትሆንና የጎረቤቷ ቤት ሲፈርስ ደግሞ በጣም ደስ እያላት ከሆነ በህልም ያየችው ይሄ በቅርቡ ወደ ባሏ ቤት እንደምትሄድ ምልክት ነው። የጎረቤት ቤት እየፈረሰ እሰይ እንኳን ፈረሰባቸው ወይም ደስ ብላት ከሆነ የምታልመው ህልሟ ላይ ይሄ ምንድነው ትዳር ይዛ ወደ ባሏ ቤት እንደምትሄድ ትዳር ይዛ የእናት አባቷን ቤት እንደምትተው ያመላክታል። እና እንግዲህ ያው የጎረቤትን ቤት ሲፈርስ፣ በነገራችን ላይ እየተፈታች የሚል የለም። ያው ነው ከሁሉም ቦታ ላይ ብቻ እዚሁ ላይ ያለውን ህልም ይሆናታል ማለት ነው። በህልሟ ቤት የጎረቤት ቤት ሲፈርስ ካየች፣ ለነጠላ ወይም ለባለ ትዳር የተፈታው ለእሷም ይሆናል ማለት ነው። ችግር የለውም። እኔ አብዛኛው ህልሙ እየረዘመብኝ ስለሆነ ጥርጥርጥር ስለማረገው ነው እንጂ ካበዛውት ሶስት ሰዓት ወይ ሁለት ሰዓት ይፈጃል። አንድ የጎረቤት ማየት ብቻ የሚሰጠው ፍቺ በጣም ረዥም ፍቺ ስላለው ማለት ነው። በአጠቃላይ እንግዲህ ያው ይህን ይመስላል። ለዛሬ ይዤላችሁ የቀረብኩት የጎረቤትን ማለም። እንደማጠቃለያ ስነግራችሁ ምንድን ነው ጎረቤት ሲበሳጭ፣ ጎረቤት ሲናድድ፣ ጎረቤት መጥፎ ሁኔታ ላይ ከሆነ የእናንተ ህይወት ጥሩ ያልሆነ ሁኔታ ላይ እንዳላችሁ ይገልጻል። ጎረቤታችሁ ደስተኛ ከሆነ፣ ጎረቤት ሲስቅ ካለማችሁ፣ ጎረቤት ደስተኛ ሆኖ ካለማችሁ እናንተ ህይወታችሁን በደስታ እየኖራችሁ ነው ማለት ነው። ተግባባን አይደለ? የእናንተን ህይወት ነው የሚያንጸባርቀው። ጎረቤት ደግሞ ሲጣላ ወይም ከጎረቤቶች ጋር ጸብ ለጸብ ሲጣሉ፣ ጸብ ሲኖር፣ ድምፅ ሲኖር፣ እርስ እርሳቸው ቤት ውስጥ የጎረቤታቸው ቤት ውስጥ እርስ በርሳቸው ሲደባደቡ ካያቸው እናንተ ከማህበራዊ ወይም ከአካባቢያቸው ሰዎች ጋር አለመግባባት ወይም ደግሞ ጸብ ልትፈጥሩ እንደሆነ ይገልጻል። በአጠቃላይ የጎረቤቶቻችሁ ሁኔታ የእናንተን ህይወት ያመላክታል። ጎረቤት ከታመመ እናንተም እናንተና እነሱ ትጣላላችሁ ማለት ነው። ህመም ከሆነ በቃ በአጠቃላይ ይህን ይመስላል ማለት ነው። ስለ ጎረቤት ዛሬ የሰራሁት ትንሽ ቪዲዮ ላይ ድንግርግር ያለ ነገር ካለ አስቀድሜ ይቅርታ እጠይቃለሁ። አጻጻፉ ልክ ስላልነበረ ነው። ብዙ ጊዜ ሞክሬያለሁ። በጎረቤት ስራ ለበጎረቤት ፍቺ ለመስራት አራት አምስት እሞክሬያለሁ። ጽሑፉ ትክክል አልተተረጎመም እና ለማንበብ ራሱ ስላቃተኝ ሶስት አራት የትቼ ይሄንኛውን ግን እንደምንም ብዬ እስቲ ልታልሙ ስለምትችሉ ብዬ ዛሬ አቀረብኩላችሁ ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። ሊቭ ደግሞ እገባለሁ። በነገራችን ላይ በተራ ነው። መጀመሪያ ሊቭ ቀጥታ ከተከታታይ ምገባ ከሆነ ቀጥታ፣ በቀጣዩ ሳምንት ደግሞ ተከታታይ ቪዲዮዎችን ነው የምለቀው። ቀጥሎ ደግሞ ሊቭ እንደዛ ስለሆነ ጠብቁኝ ማለት ነው። ሊብላይ እንገናኛለን። ኮመንት ላይ ደግሞ ቀለል ቀለል ያሉ ህልሞች ከቪዲዮ ላይ ከለለ መልሳለሁ። ቪዲዮ ላይ ያለ ሳታዳምጡ ግን ብታስቀምጡን ያልፈታ ቪዲዮ የምሰራው እንድታዳምጡት በዝርዝር እንዲፈታላችሁ ስለሆነ ነው። ደህና ቆዩ።